አቢኒ ለዜማዬ እንደሚወዳት ገለጸላት። አቢኒና ዜማዬ በመገናኘታቸው በጣም ደስ ነ ያለነ። ስለዚህ እሷም እንገናኝ ተባብለው ሊገናኙ ተቀጣጥረው እያሉ እነዋላ ደውላ እባክህን ቶሎ ድረስልኝ አዳም ደክመዋል ትለዋለች። በጣም እየተንቀጠቀጠ ነው ስትለው እሱም ጣምኗት ምስኪን ስለነበረ እየሮጠ ይሄዳል። ከዛም ነዋ ግን አውቃ ነበረ እንደዚያ ያደረገችው። ከአቤል ጋራ ኔቤን ለማጥመድ ያደረገችው ነበረ። አዳምን ቶሎና ቶሎ እባክህ ድረስልኝ አቤኔ በጣም እንደ አስደፈረኝ እያለች ነበረ እያጮኸችበት። አቤኔም ሁለቱንም ጠርታ ለማጣላት ነበር ያደረገችው። ያም ተሳክቶላታል ማለት ነው እባክህን እባክህን ቢኒ ተወኝ እያለች በሌለበት ትጮኸለች ገና አቢኒ አልደረሰም ነበረ የት አለ መች ደረሰ ማን ነው ወንድሜ ምን አደረጉት የት ነው እያለ ሲል እንቅ አድርጎ ይዟት ነበር እባክህ ተወኝ እባክህ ተወኝ እያለች በሌለችበት ትጮ ነበር የአዳም ሲመጣ አቢኒ ይዘው ነበረ አቢኒ ባልገባው ነገር እንግዲህ ቅጥቅጥ አደረገው ማለት ነው ያቢኒም እየጠበቀችው ነው አለ። ቆይ ግን ለምንድን ነው ቀጥሮኝ የቀረው? ቆይ ግን ለምን በስንት ጊዜ ላገኘው ስል እንዴት እንደዚህ ያደርገኛል? ፈጣሪ ሆይ እባክህ ጠብቅልኝ እያለች እየተጨናነቀች ነበረ። አዳም እባክህ ልቀቀኝ፣ ዜማን ላገኛት ነው ቀጥሬያታለሁ፣ እባክህ ልሄድ ቤት እያለ አዳም ቅጥቅጥ አድርጎ ጣለው። ከዛም እንዳይወጣ ከለከለው። ቢኒም በጣም ያዳም፣ እባክህ ለዚህ ሰይጣን እኔን ጠረጠርከኝ? እሱ እኮ እየተጫወተብህ ነው። ያለማስታወስህን ተጠቅሞብህ እየተጫወተብህ ነው። እባክህ ተረዳኝ እያለ አዳ ቢነግረውም ወንድሜ እኮ ነህ ቢለውም በፍጹም አልረዳዋል። አንተ ደግሞ ራስህን ስተህ እኮ እራስህን ማስታወስ አትችልም እየተጫወተብህ ነው ቤኒ፣ ናቲ ሰይጣንህ አንተ ነህ አለው። ሁሉንም ነገር አውቅ ያለው ያዳ፣ ይሄ ስስት ያለህን ነገር ሁሉ አመንከው ማለት ነው ይለዋል። ጓደኛውን ካላመነ ታዲያ አንተን ሊያምን ነው ይለዋል። አዳም ደግሞ እባክህ ለማስታወስ ሞክር እስኪ ባክህ እየተጫወተብህ እኮ ነው፣ ያቢኒን ይለምነዋል። አንተ ነህ የተጫወትክብኝ። ይህን ያክል ጭካኔ እኔን ለማስገደል ማሰብ፣ ፍቅረኛዬን ለመቀማት ማሰብ፣ ወንድሜን ማስገደል ለምንድን ነው ይለዋል አዳም። አንተ እኮ ስለማታስታውስ ነው ፍቅረኛም የለህም ወንድምም የለህም፣ አለው ዝም ብለህ ነው እኮ ያውቆ እያለ ማስታወስን አይቶ እየተጫወተብህ ነው፣ ናቲ ንቃ አለው። ማለት ነው አቤል እንግዲህ፣ ናቲ ነኝ ብሎ ነው እየተጫወተበት ያለው። ስለዚህ ይሄ እኮ ትክክለኛ ስሙ ናቲ ነው፣ አቤል ነው እያለ እየተጫወተብህ ነው። እባክህ አዳም ለማስታወስ ሞክር እባክህ እያለ ይነግረዋል። ነዋልን ይገናኛሉ። እንዴት ነበረ አለችው። አቤልም እውነት በጣም ከሞት ነው ያስተረፍሽኝ እኮ አላት። እሺ ቃል የገባህልኝ ነገር አፍጥነው አለችው ማለት ነው። እሺ ያግሹ፣ አልገባሽም። ህይወቴን እኮ ነው ያተረፍሽልኝ ይላል። አንተም እኮ ቃሌን የገባህልኝን እንዳትረሳ አለችው። ሙዚቃውን ነው ዘናቤ ፈታቤ፣ ችግር የለውም አላት ማለት ነው። ቃል ነው አለችው ማለት ነው። ሰላም ወደ ቻናል የተከታታዩ ሰላማችሁ በያላችሁበት ብዛን ለቻናል የአዲስ የሆናችሁ ሰብስክራይ፣ ላይክ፣ ሼር እያረጋችሁ አበረታቱኝ ዜማዬን። እንግዲህ ቀጣይ ፓርቲ ዘንላችሁ መታ እንግዲህ ዜማዬና አቤል እሱ አዳም በመገናኘታቸው ሁላችንንም በጣም ተደስተናል። ሆኖም ግን አቤልን ናቲ ነኝ እያለ እያታለለው ይገኛል። ሆኖም ግን አሁን ይህንም እንግዲህ ከዛም በኋላ ነው አለም ፈርታ እንግዲህ ካልክ ምንም አይነት ችግር አልገባም፣ ማለት ነው ብላ ጠየቀችው። አታስቢ ምንም አይነት ችግር እኔ እያለሁ አንቺ አትገቢም አላት። ማለት ነው እሺ አለች ማለት ነው ያቢኒ እንዴት ነው ልናደርገው ነው ታዲያ? ያቢኒን አለች። የራሱ ጉዳይ ለእኔ ተይው፣ እሱን ጉዳይ ለእኔ መተው አለብሽ አላት። አንተ እኮ ከዚህ በፊት እንደማትገለው ቃል ገብተህልኛል አለችው። አዎ እኔ እኮ ነፍሰ ገዳይ አይደለሁም። ይህንን የሚያደርገው እኮ ለፍቅሬ ብዬ ነው ይላታል ማለት ነው። አቤልን ይወዳታል፣ ዜማየም ይወዳታል አቤል። ግዴታ እሷን ከአዳም ለማለያየት እና ለማላቀቅ ነው እየቀጠቀጠው ነው ማለት ነው። እሺ በቃ አለ። በኋላ እንገናኛለን ተባብለው፣ ቻው ተባብለው ተለያዩ። ያልሽኝ ሁሉ የማደርግልሽ እኔ የአዳም እኔ አይደለሁም እያለ ይነግራታል። ስትሄድለት ደግሞ ሁሉንም ነገር አሳይሻለሁ ብሎ ቃል ይገባላታል። ናቲ የምፈልገውን ነገር እስከማገኝ ነው የምታገዝሽ እንጂ አሳይሻለሁ፣ ዓይንሽ ላፈር ነው የማደርገው። የሆነ ነገር ካደረግኩ እኔን አንቺን አያደርገኝ እያለ ይዝትባታል። ከጀርባ አቤል ቃል እንዳገለኮ ቃል ገብተህልኛል ስትለው አሳይሃለሁ እየተባባሉ አቤልን ለመግደል እንግዲህ አሁንም እጁን አላሳረፈለትም። ምክንያቱም እኮ ዜማዬን ስለሚያፈቅራት ነው። ዜማዬ ደግሞ እሱ ለማድረግ ይመኛል አቤሌ ደግሞ መፍጹም አይሰጠውም፣ ማለት ነው። ስለዚህ ብዙ ፍቅር ብዙ ነገሮችን አብረው አሳልፈዋል። ስለዚህ አሁን በቅርቡ ጊዜ ስለነገራት ደግሞ ዜማ ዜማየም እንደነገራት ተቀጣጥረው እንዳሉ ነው። በሳይገናኙ ነበረ ያጋጠመውን ነገር ያ ነገር ሆኖ ያጋጠመው ያው ስለዚህ አሁን አብረው ተቀምጠዋል ተብሎ አልተገናኙም። ዜማየም እንግዲህ በጣም ተጨናንቃለ። ቆይ ግን ምን ሆኖ ነው እንገናኝ ብሎ ደውሎልኝ? የፈጣሪ እባክህ ጠብቅልኝ። በስንት ጊዜ ደግሞ ለማገኘት ስሞክር ፍቅሬን አገኘው ብዬ ስደሰት እንዴት ታደርገኛለህ? ብያለች ፈጣሪዋን ተማጽና ትለምናለች። ግራ ተጋብቷታል። ያቢኒ ቀጥሯት ስለነበረ ነበር አንቺን እራሱ እንዳገርሽ እርግጠኛ አይደለሁም አላት። እሷን በሌለችበት ደግሞ እሱም አረመኔ ነው። እሷ ግን በጣም አቤሌንን አስገድለዋለች፣ ወይንም ጠርታ አጣልተዋለች። አንቺም አጉል እሳፈጣለሁ ካልሽ ለራስሽም አንድ ጉድጓድ አዘጋጅልሻለሁ ብሏታል ማለት ነው። ስለዚህ ይህንን እሷ እየፍር እኔ እዚህ ይጠብቀሃለሁ። ሂድና አንተ እስኪ በደና ተመለሳች። ዜማን ለማገኘት ነው ይከፋዋል። እሺ በቃ ብሎ ጥሎት ይሄዳል። ከዛም በኋላ ያዳም ትሰማኛለህ፣ ዋሽተህ ለማምለጥ ብትሞክር ግን እመንን ግን ትሞታታለህ ይለዋል። ካላስቸገርኩ ስልክህን ስጠኝ እስኪ አውሰኝ አለው። እሺ እንካ ብሎ ስልኩንም ሰጠው ማለት ነው። እናቴ አቢኒን እንግደለው ሲል፣ እንዴት እንደዚህ አይነት ውሳኔ የተወሰነ አለ። በፍፁም አይሆንም ስለው ነበረ። አዳም እንዴት ፍቅረኛህን እኮ ነው የነጠቀህም ሲለው ነበረ። እናታዲያኮ እሱ ከገደልነው እኛ ከሱ ምን ተሻልን እያለውም ነበር። አለማስታወሱን ትቶ እየተጫወተበት ነበር። አዳም ስልኩን ሰጠው። አቢኒም ሊደውል ሲል ቆይ አንድ ጊዜ አለ እና ምን ነው ሲለው፣ ፕላስተር ለጥፍ ቆይ አንድ ጊዜ ጠብቅ አለ እና የቁስል ፕላስተር አድርጋ አለው እና እሺ ብሎ ይዘልና ቶሎ አምኘህ ነው የሚሄደው፣ ግን ግን ከዚህ ብትሄድ ግን ሌላ ጊዜ ማገኘሃለሁ ይለዋል። እኔ ግን አልምርህም ነግሬሃለሁም አሉ። ችግር የለውም አሉ። እሱም ቢኒም በጣም ያዝነው ወይ አዳ እስኪ ይሁን እስኪ ብሎ የቆሰል ፕላስተሩን አቤል ላይ ለጣጠፈለትና ለዜማዬ ለዚያም አቤል ደወለለት ዜማዬም ተጨንቃ ነበር እና ስልኩን አነሳችው የማ ስልክ ነው አለች ዜማዬ ስልኩ የሌላ ሰው ስለሆነባት ከዛም በኋላ ቢኒ አለችው ወይ የዜማዬ አላት ነይ በለኝ ለምን ቀጠረኝ ጠፋህብኝ ስትል ትጠይቀዋለች። ይሄ ደግሞ የማን ስልክ ነው አለችው። ለምንድን ነው የአንተ ስልክ ለምንድን ነው የማይነሳው አለችው? ሲማይ ታሪኩ ብዙ ነው፣ ስትመጪ እነግርሻለሁ። እንዳን እንደነጣንችና እንዳንገናኝ ብዙ ሰዎች በመካከላችን አሉ። ከዚህ ውስጥ ደግሞ አንዱ ናቲ ነው። ስለዚህ ሌላውን ደግሞ የቀረው ሊስትሮ ቦታ ነይና በአካል ሁሉን ነገር እነግርሻለሁ አላት። እሷም እኔም መቃጠበቀኝ እኔም ብዙ ነገር የምነግር ነገር ነገር አለኝ አለችው። ናቲ አቤልን ካስቀመጠበት ቦታ ሂዶ በር ያንኳኳል። እያጠዋል እንዳትወጣ እንዳያታልልህም ብሎ አስጠንቅቆት ነበር። ከዛ አጣውነ የማይረባ ደግሞ የታባቱ ሄዶ ነው እያለ ስልኩን በተደጋጋሚ ይደውልለታል። ያዳ ግን በፍጹም ስልኩን አያነሰለትም ነበረ። ምክንያቱም ደግሞ ስልኩ ያቢኒ ጋር ስለነበረ ለዜማየ ለመደወል ባከሰጣይ ስለው ስለሰጠው ስልኩ ከሱ ጋር አልነበረም ነበር። ያቢኒም እያየው ዝም ነበር ያለው። ከዛም በኋላ አዳም እኔ እንዴት እንደዚህ ያደርጋሉ በእኔ እና በአንተ ምን እንዴት አይነት ነገር ይፈጠራል ይለዋል። ምክንያቱም የአዳም ምንም የሚያስታውስ ነገር የድሮውን አሁን በፍጹም እንደማያስታውስ ናቲ የሚለውን ናቲ እየተጫወተበት እንደሆነ አልገባውም። እየተጫወተብህ ነው ናቲ ብሎ ነገረው። አዳም ኖሀ ፍቅረኛውንም ደግሞ እንደሚያፈቅራትና አብረው እንዳሉ ይነግራታል። በዛ የተነዛ ያቢኒን በጣም ጠልቶታል። ቲም ጓደኛዋ ጋር ይደውልና ወይን እናታ ምን ሆነህ ነው? ቶሎ በል ዜማ ጋር ደውል አለው። እንዴት አለው? ዝም ብለ ደውልና ከዛስ ምን ልበል? አለው። አቢኔን ካገኘ እሺው አቢኔንም አንሷንም እንደምገላቸው ንገራቸው ይለዋል። አስጠንቅቃት እንዳትገናኝ ከአቢኔ ጋ ብሎ ይደውላል። ለጓደኛው ሲደውል ደውሎም ከዛም ደውሎ እሱ ደሞ ጓደኛውም እሺ ብሎ ደውሎ ሁለታችሁ የምትገናኙ ከሆነ ነግሬሻለሁ ብሎ ማስጠንቀቂያ ይሰጥባታል በስልኩ። ከዛም እሷም ዜማ አላት አቤት ማለበል ስትልም ማንነቴን አልነግርሽም፣ እውልሽ አሁን አንቺ ከአቤል ጋር ከሄድሽ አንቺም አቤልም እንደምገላችሁ ነው የምነግርሽ ብሎ ይላታል። ደግሞ አንተ ማነህ? ማነው የምትቀባጠረው? አለችው። ማለት ነገርኩሽ፣ እቤት አቤልን ለማገኘት እንዳትሞክሪ አለና አስጠነቀቃት። ማለት በሕይወታት ኖሩም ሁለታችሁም አለና ስ አንተ ማነህ ብትለው እኔ ነቴን ይቆይህ አለችው። እኔ ታንቺ ደግሚያል ነገር እሺ ነገር የመጀመሪያም የመጨረሻም ውሳኔ ነው ቃላት ነው ሲል ይነግራታል። እሷን በፍጹም ምንም አላለችም፣ እሺ ብላ ከዛ እንደገና ትታው ስልኩን ደውላ ስትሄድ ያቢኒ ደግሞ ዜማየ መጣሽ አላት። የሆነ ሰው ደውሎ የማላቀው ስልክ ብሬን ያቢኒን ካገኘሹ አንቺ ማ ያቢኒ ማሽ ናችሁ ብለዋልኝ ስትለው ያ ሰይጣን ነው የሚሆነው። ዜማየ ዝም ብለሽ ነት ከሞትንም አብረን ከኖርንም አብረን ከዚህ በላይ መፍራት የለብሽም። ነይ ቶሎ አላት። እሺ እኔም እኮ አንተን የሆነ ነገር እንዳያደርጉ ብዬ ፈርቼ ነው አለችው። በቃ ብዬ መጣሁ አለችው። ስልኩን ዘግታ እሷም ለማገኘት ወስና እንግዲህ እየሮጥ እየተሽሞነሞነ ስትሄድ ካሁን ካሁን ሲገለ ይገናኙ ሲናት ይመጣባቸው እያለን በጣም እየፈራን ነበርና ከዛ አቤል ጋር እቅፍቅፍ ብለው ተገናኝ። ግን አንተ ጋር ሳልደርስ አንድ ነገር ከሆንኩኝ እንደምወድህ እመነኝ አለችው። አይዞሽ ከሞትንም አብረን ነው ከኖርንም አብረን ነው ከምትይ በላይ ከምታስቢ በላይ እኔም በጣም አፈቅርሻለሁ አላት። እሺ አለችው። የመጣ ይምጣ መጣሁ አለችው። ና ዜማ ሞት ለሜር ትሞክራለች ከዛም አልቀር መጣሁን ብ እያለ አንተ ናፍቆት ብሷል እንዴት ብዬ እያለች እንግዲህ እሱም ነይልኝ ነይልኝ አንቺን አጥቼ ጭራ አለብኝ እያለ እሱም እያንጎራጎረ ጠበቃት። እሷም ደስ ሲሉም ናቲም ወይኔ ውሻ በጭራሽ የዜማ ማገኘት የለበትም፣ ይህ ልፍስፍስ ደግሞ የት አባቱ ሄዶ ነው እያለ አዳም ቆይ፣ የት አለች አለው። እየመጣች ነው ትንሽ ታገሰኝ አለው። ምክንያቱም ደግሞ ልታገኛትም ውሸት ክን ነው ስላለው እየመጣበኳት ነው እየመጣች ነው ጠብቀኝ አለው እና እሺ መጣሁ ስት ነው ሰላሳ ደቂቃ ብቻ ሰጥቼሃለሁ፣ አለው እሺ ብሎ ከዛ በኋላ የአዳም እንግዲህ ስልክህን ስጠኝ አንድ ጊዜ ብሎ ስልኩን ይቀበለዋል። ስልኩ እናቲ በጣም ተናዶ ብዙ ጊዜ የደወለበትን ጥሪ ያገኘው እና ዜማያ ካገኘች እኮ በዚህ ነው የምትደውልልኝ፣ ስለዚህ ስጠኝ፣ ስልክም የለኝም አለው መልስልሃለሁ ብሎ ነበር የተቀበለው። አዳም የት ሄደህ ነው አቤል ሲለው ከኔ ጋ ነው አታስብ ብሎ ቢለውም የአዳም መለሰለት። ከዛ እናቲ የሚበሳጨ ከኔ ጋ ነው ማለት ምን ማለት ነው ፍቅረኛውን ላገኘለት ነው አለው። ላገኛት ነው ብሎኛ እስኪ ላየውለት ነው አለው። እውነታን መሰለውም ነበረ። ዜማ ማግኘት የለበትም ብሎ ፈተና የደረሰበት ማለት ነው። ከዛ ዜማየ መጥታ ጥምጥም አድርጋ አቀፈችው። እሱም መገናኘት የለባቸውም ብሎ ናቲ እየሮጠ እየሮጠ ቢሄድም አልደረሰባቸውም እና በጣም ደስ በሚል ተገናኙ። አምናው ነው ግን ሲለው አምነው አለሁ አለው ማለት ግን እየጠበኩት ነው ብሎ ነበር። እውነት አንድ እድል ልስታው ብዬ ነው ሲል፣ አዳ ግን ምን ነው ነግሬህ እንደዛ ብሎ ሲብስ ጽጭታ አለበት። ቢሆንም ተገናኙ በጣም ደስ የሚል እንደተቃቀፉ ነው ያለቀው። ቀጣይ ምን ይከሰታል የሚለውን አብረን እና በጣም ደስ ይላል። ውድ ተመልካቾች ስለተከታተሉች ከልብ የማት መጣ ከሆነ ጓደኛዬ እንደምታማግጥ ቢሰምቻለሁ። እውነት ከሆነ አንተን እማምንህ ናቲ፣ አንተን ነው ይዤ እመጣለሁ እያለው ነው በዚህ የተለያዩት።